በዛሬው እለት ማለትም በዕለተ ረቡ ቀን ሰኔ 25 2017 ዓ ምት የአማራ ፋኖ በጎጃም ዋና ሰብሳቤ አርበኛ ዘመነ ካሴ በቋሪት በተደረገው አውደ ውጊያም ጀግኖች ባድረጉት ልዩ ትንቅንቅ አርበኛ ዘመነ ካሴ በተተኮሰበት ጥይት እጁ ላይ ስለመመታቱ የድረሱ መረጃዎች አመላክቷል። በቆይታችንም ተጨማሪ መረጃዎችን አስደምጣችኋለው። በቋሪት አጀብ፣ እጅን በአፍ የሚያስጭኖ ልዩ ጀብድም ተፈጽሟለው የተባለው በቆይታችንም ተጨማሪ ዝርዝር መረጃዎችን አስደምጣችኋለሁ። ሰላምና ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን። በመረጃ ሰዓቴ እነዚህንና ሌሎች መሰል አሁናዊ የአውደ ውጊያ መረጃዎችን ማስደመጣችኋለሁ። አብራቺ ቆዩም። በቀዳሚነትም መደመጥ ያለበትን መረጃንም በማስደመጥ ልጀምር። በዛሬው ዕለት በቋሪት ከፍተኛ ውጊያ ስለመደረጉ የመረጃ ምንጮቻችን የአካፍሉ መረጃ አመላክቷለም። አርበኛ ዘመነ ካሴን ጨምሮ በርካታ የጎጃም የፋኖ አመራሮች በዚህ አውደ ውጊያ ላይ ከፊቱ ነው እየመሩት ይገኛሉ። ዛሬ ሶስተኛ ቀኑን የያዘው ትንቅንቅ በቋሪትም መካሄዱንም ቀጥሏልም። የአብይ አህመድ ሰራዊት በደረሰበት ከባድ ምት ሞትና ቁስለኛውን ታቅፎ ተራራ ላይ ተንጠልጥሎ አልወርድም ብሏል። በዚህም ቅጥና በአምስተኛ ክፍለ ጦሩ ገረመው ወንዳወቅና አረንዘው ዳሞት ጀግኖችም እየወቁት እንደሚገኙ የደረሱ መረጃዎችም አመላክቷል። የአገዛዙ ሰራዊትም በአሁኑ ሰዓት ሁለት ምርጫም ብቻ ነው ያለው፣ ተሰልፎ እጅ መስጠት አሊያም ደግሞ ምድርን መሰናበትም። በዚህ ከፍተኛ የተባለ ትንቅንቅ ላይ አርበኛ ዘመነ ካሴን ጨምሮ በርካታ የጎጃም ፋኖ አመራሮች በዚህ አውደው ገሌም ከፊት ሆነው እየመሩት እንደሚገኙ የድረሱ መረጃዎችን ማመላክቷል። በነበረው ትንቅንቅም በአርበኛ ዘመነ ካሴ ላይ በተተኮሰ በጥይት እጁ ላይ ስለመመታቱ የደረሱ መረጃዎችን ማመላክቷል። በአሁኑ ሰዓት ተራራ ላይ ተንጠልጥሎ የሚገኘውን የአገዛዙን ሰራዊት እጅ ንሰጥ ጭምር እየተጠየቀም እንደሚገኝ የደረሱ መረጃዎችን ማመላክቷል። በቀጠ መረጃ ሳቴ ከዚህ ጋር የተገናኘውን መረጃ ና አስደምጣቸዋለሁ። ይህ የአማራ ፋኖ ነው። ብሔራዊ ኃይል ምስራቅ አማራ ቅጥና ሚኒሊክ እዝ ንጉስ ሚካኤል አሊ ኮር ሼህ ሁሴን ጀብሪል ክፍለጦር ገነቲ ከተማን ድል ተቀናጀም። ሼህ ሁሴን ጀብሪል ክፍለጦር ምዕራብ ወሎ ገነት ከተማን ህዝብን አስገድዶ ሰልፍ ሊያስወጣ የነበረውን ከትላንት ነው በስቲያ ንጋት የመጣውን አስራ ሁለት መኪና የአገዛዙ ብልጽግና ሰራዊት ከሁለት ዲሽቃ ጋር፣ እንዲሁም ደግሞ ሆድ አደር አድማ ብትና ሚኒሻ ፖሊስ ከተማ ድረስ ዘልቀው በመግባት በርካታዎችን ሞትና ቁስለኛ አድርገው ታላቅ ድልን ተጎናጽፈዋልም። የንጉሥ ሚካኤል ኮር ወታደራዊ ዋና አዛዥ አርበኛ ክሪም መሐመድንም ደግሞ ብርጌድ አመራሮች አርበኛ ሙረብ አህመድና እንድሪስ አቢ በመሩት ድንቅ የከተማ ትህጋለው በርካታ ጥምር ጦሩን ድባቅ መተውታል። ንስሮቹ በቀን ገነት ከተማ ለመግባትና ጠላቶቻቸው ላይ ከባድ እርምጃ ለመውሰድም ያስገደዳቸው ህዝባቸውን የቀረ አምስት ሺህ ብር ይቀጣል በሚል አስገዳጅ ሰልፍ ሊያስወጡ ስለመስማታቸው ጭምር ነው እየተነገረው በማስከተል ሚላኞን የተያያዥነት ያለው መረጃ ላስደምጣችሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ምክትል ወታደራዊ አዛዥ የሚመረው ክንፍ ኦፕሬሽን በትላንትናው እለት በውግድ ወረዳ መሃል ከተማ በመግባት የብልጽግና ነው በረሳስ ጠባቂ ምንሻለ የማያዳግም እርምጃ ተወሰደ። ምንም እንኳን ጣረሞት ላይ የሚገኘው ብልጽግና አርባ ስድስት መኪና ተመሳሳይ ኮማንዶ ብሎ ራሱን የሚሸውድበትን አራዊት ጭኖ ወግዲ ወረዳ ገብቶ ማክፋትና በተለያዩ ቀጥናዎች አንድ ካሶኒ ቢያሰልፍም ነገር ግን በጀግኖች በተደረሰበት ከባድ እርምጃ በርካቶች እጃቸውን ለመረጃ ምንጮቻችን ገለጻ ከሆነ በዚህ ቀጠና በተደረገው አስጨራሽ ትንቅንቅ የጠላት ጦር ድባቅ ስለመመታቱ ጭምረው የመረጃ ምንጮቻችን ያካፈሉ መረጃ የሚያሳየው በዚህ መዳረሻው ድልና ነጻነት ሆኖን የአማራ ሕዝብ ይህልና ተጋርለው አጠናክረንም እንቀጥላለን ብሏል። የማራፋን ፋንድ አንደኛ ክፍለ ጦር በአዴት ሀና ና ከዴንሳ እስከ ሮብ ገቢያ ድረስ ጥላት ድማ ተመታይ ሸለቃ አልሙት ያዛቸው ብርጌድ መብረቅ ሻለቃ ና ሰንጥቅ ሻለቃ ልብ ደግሞ የህጣኑ መብረቅ ብርጌድ ቀንባባ ሻለቃ በጥምረት በዛሬ ሁለት ሮብ ገቢያ ላይ ከጥላት ሁለት ሰዓት ጀምሮ በአድርጉት ትንቅንቅ አስር ሰዓት ያህል ለአስጨራሽ ከባድ ውጊያን በማድረግ ከፍተኛን ድልን ተቀናጅ ተባል። በነበረው ውጊያም አራት ክላሽን ደግሞ ከ720 በላይ ክላሽ ተጠቋሽ የወገብ ትጥቅ 3 የተማረከ ሲሆን የሰው ኃይልም ሶስት ተማርኳል። በውጊያውም ከአንድ መቶ በላይ ጠላት ኃይልም የተደመሰሱ ሲሆን በርካታ ቁጥር ያለው የጠላት ጦርም በዙያ ሶስት ለማስወጣት ቢሞክርም በሞርተር በደሽቃ ተደጋጋሚ ሲደበድብ በኋላ ሲሆንም ፋኖ ታላቅ ጀብድን ከመፈጸም ግን አልታደገም። ሌላኛው የባህር ዳር ብርጌድ ሲሆን በዛሬ ሁለትም የኢንዴንሳ ሚኒሻ በመጠርነፍ በማስተባበር ላይ የነበረ ጭምርም ባንዳዎች በማያዳግም እርምጃም እንደተሸኙ መረጃዎች ተሰምተዋል። ውድነ የተከበራችሁ የፋሲሎ ኤችዲ የዩቱብ ቻናል አድማጭ ተመልካቾቻችን በመረጃ ሳቴ መደመጥ አለባቸው ብያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር ነው ላችሁም፣ መልካም ቀን፣ መልካም አመሻሽ ተመኘሁን።